ጁን 12 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪሶ ያኪሎሚ የዛሬው ርዕሳችን የሚሆነው ለእውነቱ እውቅና ሰጥታችሁ አውጁት ይላል። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ኤፌሶን 3 20 በእናንተ ውስጥ የሚሰራ ኃይል እንዳለ ታውቃላችሁ? አዎ፣ በውስጣችሁ ዘላለማዊ ህይወት አላችሁ። ይህ ኃይል በበሽታ ላይ በህመም እና በስቃይ ላይ ኃይልን ይሰጣችኋል። ዲያብሎስን ለማስወጣት፣ ህመምን ለመፈወስ እና በሽታን ለማዳን ኃይል አላችሁ። በድል እና ሊካድ በማይችል ብልጽግና ውስጥ ለመኖር ኃይልን አግኝታችኋል። ይህ በውስጣችሁ ያለው ኃይል የሚሰራው በአዋጃችሁና እውቅና በመስጠት ነው። እውቅናን ካልሰጣችሁት አይሰራላችሁ። አንዳንድ ጊዜ አንዳንድ ሰዎች ትሁት መስሎ ለመታየት በውስጣቸው ያለውን ነገር ይክዳሉ። ምናልባት ኦ የእውነት ኃይል እኮ አላችሁ ብላችሁ ብትነግሯቸው ግልጽ የሆነ ምላሻቸው ምንም ኃይል የለኝም ኃይል ያለው ኢየሱስ ብቻ ነው ነገር ግን ተሳስቷል ያ ራሱ ኢየሱስ በሉቃስ 10፡19 ላይ እንዲህ ብሏል እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ የሚጎዳችሁ ምንም የለም ጨዋ ወይም ትሁት ነኝ ብላችሁ በማሰብ ብቻ እርሱ የሰጣችሁን አትካዱ የማይቻሉ ነገሮችን ለማድረግ በሁሉም ላይ ኃይል ኢየሱስ እንደሰጣችሁ እውቅና ስጡት አውጁትም። አስቡት እስቲ፤ በእኛ ውስጥ እንዲኖር መንፈስ ቅዱስን ሰጠን! በእናንተ ውስጥ ያ መንፈስ ምን ይሰራል ብላችሁ ታስባላችሁ? መንፈስ ቅዱስ ማን ነው? መንፈስ ቅዱስ የእግዚአብሔር ኃይል ነው። የሐዋርያት ሥራ 1፡8 ላይ እንዲህ ይላል፤ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይህ ማለት መንፈስ ቅዱስን ስትቀበሉ፣ ኃይል ተቀብላችኋል። ኢየሱስ እንዴት እንደተናገረ ተመልከቱት እስቲ። እንዲህ አለ፤ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ዮሐንስ 5፡26። ይሄን ማለቱ ለአንዳንድ ሰዎች በጣም ጉራ ይመስላችኋል፤ ነገር ግን እርሱ እውነታን እየተናገረ ነው። መጽሐፍ ቅዱስ እንዲህ አይልም እንዴ እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና አንደኛ ዮሐንስ 4፡17 በኃይል የተሞላችሁ መሆናችሁን እውቅና ስጡ፤ አውጁ። የየዕለት ቋንቋችሁ ላይ ይህ ንቃተ ህሊና ይኑራችሁ። ልክ ነቢዩ ሚክያስ እንዳወጀው በእግዚአብሔር መንፈስ ኃይልና ፍርድን ብርታትን ተሞልቻለሁ። ሚክያስ 3፡8። የመንፈስ ኃይልን የምታነሳሱበት እንዲህ ነው። በእንደዚህ አይነት መንገድ ስትናገሩ በሰውነታችሁ ላይ በአስቀያሚ እሱነቱን ወደ እናንተ ሊያስገባ የሚሞክረው የትኛውም እጢ ወይም በሽታ ይገላል። የዛሬውን አጭር ጸሎት በጌታ መንፈስ በኃይል የተሞላው ነኝ እናም ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። በመለኮታዊ ጤንነት፣ በማያልቅ ብልጽግና እና በመለኮታዊ ብርታት እመላለሳለሁ። በክርስቶስ ስልጣን ግዛት ስለምሰራ፣ በእርሱም ስለምኖር፣ ስለምንቀሳቀስና ማንነቴንም ስላገኘው፣ በከሳሽ ሁሉ ላይ በድል እኖራለሁ በኢየሱስ ስም አሜን። ለተጨማሪ ጥናት ፊልሞና አንድ ስድስት ሁለተኛ ጴጥሮስ 1:3 አንደኛ ቆሮንቶስ 2:12 እስከ 13 ሁለተኛ ቆሮንቶስ